ከዚህ በላይ መስማት አልፈልግም፣ አንቺ እኔ መስማት አልፈልግም፣ አንተ ባሁን መስማት አልፈልግም። አንተ ግራ የገባኝ ነው። ሰማይ አረ ጉዴ ፈላ ፈላ ይይተኝ ወጣ። አንተ ዳረ ተነሽ እንኳን አትለኝ። ምን አይነ ታው ማሂታዬ፣ እዚህ ጋ አቆሚ በለኝ። አኔ እኔ አሁን በቃ ሁሌ ከእጁ ካሜራ የለኝም በሄድኩ ቁጥር የት ምንም ነገር ላይ ካሜራ ነው ደናገ ስለማይል አልደብቃቸው እንዴት የት ደብኝ? በቃ እንደቀወጠው ነበር ቢገርማችሁ። ቆይ ግን አይ ቆይ ግን ምን ምን በኋላ ላይ ያሙኛልና ምናልባት እንደዚህ ነገር ካለ እናረጋገጣለን እላችኋለሁ በዚህ ነገር ፍቅር ያለው

ሰላም ሰላም! ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና ደግሞ ደህና ከሆኑ የተነሳ በዛውም ናፍቆታችሁ ሊገለኝ ነው እና እናንተ እንዴት ናችሁ? እኔ እግዚአብሔር ይመስገን እንዳልኳችሁ በጣም ደህና ነኝ። አሁን ደግሞ በዙረት ነው እየርና ቦታው በጣም ያምራል። አየሩ ምናምን ለምን እስከዛ ድረስ ከነሱ ጋር አላወራም ብዬ አሰብኩኝ። ጥይት እስቲ ትንሽ ምናምን አመር የምር ግን በጣም ነው ደስ የሚለው። ማለት እንደዚህ አይነት ቦታ ላይ ጊዜ ማሳለፍ ምናምን በጣም ነው ደስ የሚለው። ምክንያቱም የሆነ በቃ የሆነ ደስ መንፈስህን ብቻ ታደስበታለህ። እና ደስ ብሎኛል እዚህ ጋር ስለተጠየቀ እና በጣም ነው ወዳችሁ የምር። እናንተን በጣም ናፍቃችሁኛል እና ወዳችኋለሁ። እዚህ ጋር የመጣሁት ደግሞ ለምን እንደሆነ ትጠይቁኛላችሁ። ግን የሚያነግራችሁ የሚገርማችሁ ያው ሲሆን እንድታዩት ነው የምፈልገው። ማለት ከኔ ጋር እንድትቆይ ስለምፈልግ እንታረቅ ነው ምናም ቢሮ ነገር አብራችሁ እየጠየቃችሁ ውስጣችሁ ምናም እያሰላሰላችሁ ትጠብቁኛላችሁ ከዛ ኔ አሳያቸዋለሁ አይደል። እንጂ ያለናት ስለማይ አልጠብቃቸውም እንዴ የት ሄደብኝ? ልቀውጠው ነበር ቢገርማችሁ አሻንግሊቴ ይዤ እንደምጣየው የሳይኒ ይበላብኛል ብዬ አንገ እንደ እንዳልሰራ ብዬ አስቀምጫት መጣሁ። ግን ቺን በጣም ነው የወደድኳት እና መነጠል አልቻል እና በቃ በጣም ደስ ብሎኛል። በእኔ ደስታ የተደሰታችሁ ሁሉ በጣም አመሰግናለሁ። የምር ደስታ ስላስደሰታችሁ በጣም ደስ ብሎኛል፣ እና እኔም ደስ ብሎኛል። ሌልትን በጣም አድናድጃታለሁ እና ደስ ብሎኛል። እሱ እራሱ ማለት ነው አሻንጉሊቴን ይዤ ሲሄድ ማንገሳለሽ አጭለኔ ለኔሳ ነግሪ ብላ ነገር አለችና እና እስከዛ ድረስ በቃ ሳላገኘ ነው ግን የመጣሁት ማለት ነው። እና ማንን ነው የማገኘው፣ ምናምን ምን ታደርጋለች ምናምን የሚለው አብራችሁኝ ነው። እስከዛኛው አየሩን ምን እናፈስበት፣ ምን እንጠቀምበት ፈጣሪ ድረስ በጣም ደስ የሚለው ጫዩ እዛ አድርጎኝ ነበርና እዚህ ጋር ስመጣ ደግሞ የሆነ እረፍት አገኘ ላቸዋለሁና ብቻ ከባሌ ጋር ባለፈው ያሳለፍነውን ጊዜ ንገራቸው። የምር በጣም ነበር ደስ የሚለው ና ማለት እንደዚህ የሆነ አይነት ጊዜ አሳልፋለሁ ብዬ ምናምን አልጠበቅኩም። ከስንት ጊዜ በኋላ እንደዚህ ደስ የሚል ጊዜ ይኖረኛል ምናም ብዬ አላሰብ የሆነ በእርግጥ ስላገኘዋት በጣም ደስ ብሎኛል። በጣም ነው መወደው፣ በኖርማልም ቢሆን በጣም ነው መወደው። ምክንያቱም ገራሚ ልጅ ነው ልጁ ሲጀመር፣ የሆነ እንድጣላ የሚፈቅድ አይነት ሰው አይደለም። በቃ ባህሪው በራሱ ና ስለአገኘሁት በጣም ደስ ብሎኝ ሳለ እንደዚህ አይነቱ ሁኔታ ደግሞ ስላስደሰተኝ ደስ ብሎኛል። እናንተም በደስታዬ ስለደስታችሁ አመሰግናለሁ። ካሜራው ካጠፋነው በኋላ እራሱ ማለት ነው በቃ የሆነ ካፌ ገብተን ምናምን ኬክ በልቼ ወይ በልቼ ነጻ ልጅ ላስቀናችሁ፣ ግን እያመረ እያመረ ሞዶን ኬክ በልቼ ምናምን ደስ ይላል። ኡፍ ተመስገን። ከስንት ጊዜ በኋላ መሰላችሁ እንደዚህ መቅበጥ የጀመርኩት እና ደስ ብሎኛል። እና ምን እያሰባችሁ ነው? ቆይ ግን ዋሌ ምን አይነት ሰው ይመስላችኋል? ስለ ዋሌ ቆይ እስቲ የሆነ ነገር በሉ። ምን ላይ እንደው ምን እንደማደርገው እራሱ የምር ቅር አገብቶኛል። የምር በጣም አሪፍ ልጅ ነው። ሰርቃ ይጎዳል። ሲጀመር መራቅም የለብኝም ማለት ሳስበው እያሳዘነኝ ነው። ማለት ከኔ ጋር ብዙ አመት ተምረናል። ብዙ አመት ብዙ ነገር ሆኖልኛል። ብዙ ለፍታል። ባኔ ምክንያት ማለት ብዙ ተሰቃይቷል። ሶ አሁን ከዛ ነገር ወጣ ተብሎ አሁን ደህና ሆኖልኝ ሆኖ ሳለ ድጋሚ መቶ ደግሞ እንዲስገፈው ደግሞ መልሶ ያ ነገር ውስጥ ነው እየገባ ያለው። ከዛ ነገር ደግሞ እንዳይጎዳ ብዬ ደግሞ እያቀረብኩት ነው። ስላቀረብኩት ደስ ብሎኛል፣ አልከፋኝም እኮ ግን ደግሞ እንጃ። እኔ የሆነ እንትን አይነት ተስፋ እንዳይሰንቅ ብዬ ፈራው። በቃ ማለት ልክ ያፈቀርኩት ያህል እንዳያስብ የሱ የሆንክ ያል እንዳያስብ ና ድንገት የሱ እንዳልሆንኩ ደግሞ ሲያቅ ደግሞ መልሶ እንትን እንዳይለው ፈልጋለሁ። ና ሁሌ በየሰኮንዱ ማስታወስ አላቅም እሱን እንፈልጋለሁ የምሪ ነው ሁሌ በየሰኮንዱ እኔ እኳ ንት አደለውም ይሄን እንዳታቅ እንድታቅ ፈልጋለሁ ከአንተ ጋር ፍቅር አላዘኝም አልወድህም ምናምን ማለት ከሞደር ጅ የፍቅር ነግ ስሜት የለኝም አሁን ጓደኝ ንክ ምናምን ብለው በጣም ወድ ጓደኝ ምናምን ብለው ደስ ይለኛል። በየሰኮንዱ ግን አስር ጊዜ እያኑ ማለት በራሱ ደግሞ እሱ ላይ የሚፈጥረው ነገር አለ። እና በጣም ግራ ተጋባው ጌታን። የምሬ ነው በጣም ነው ግራ የገባኝ። እስቲ እናንተ ምን ትላላችሁ? እስቲ የሆኑ ነገር በሉ። በጌታ እኔን እኮ ግራ ገባኝ። የምር ግን ደስ ሚል ዝና አየምር ደስ ይላል ጌታ። ያምራለ። ትንሽ ግን ደረቅ ነው። ደረቅም ነው በታየው ደግሞ ጉረኛም ነው። እንዳትነግሩት ደግሞ ግን ጉረኛ ነው። እኔ ላይ ግን አይደለም ጉራ። ደስ ይላል። እግዚአብሔር ይመስገን። ኡፍ አረ ጉድ የፈላ ምን ላይ ነው አንተ? ዳረ ተነሽ እንኳን አትለኝ፣ ምን አይነት ካሜራ እና፣ ብቻ ደስ ብሎኛል። የሆነ ድጋሚ ስለተቀራረብን ጥሩ ጊዜ ስላሳለፈኝ ካለኝ ጋር በጣም ደስ ብሎኛል። ግን እንትን ጉድ እየፈራው ነው እንደሆነ ድጋሚ ድጋቢ ጎድቸው ጎድቼው ከፍቶት ምናምን ምናም ሌላ ሙድ ስ ገብቶ ማየት አልፈልግም፣ የምር አልፈልግም። አሪፍ ልጅ ነው። ለምን ይጎዳ ደግሞ እነዚህ ሰል ጉድ ፈላ። በጣም ነው ወዳቸው እናንተ የምትሉትን ነገር መስማት እፈልጋለሁ። ምክንያቱም ለእኔ ምን ያህል እንደምታስቡልኝ ስለማቅ ስለኔ ምን ያህል እንደምትጨነቁ ስለማቅ እያንዳንዷ ነገራችሁ የምትናገሯት ቃል ከፍቅራቸው የመነጨ እንደሆነ ስለማውቅ ነው ይሄን ነገር እያልኳችሁ ያለሁት፣ እና ይህን ነገር ብትሉ በጣም ደስ ይለኛል። እናንተም እያኮረፍኳችሁ ነው፣ የምር እያኮረፍኳችሁ ነው። ምንም ምንም ሳየው ሳ ሰብስክራይቡ ይጨምራል። እየተናደድኩ ነው። ተው ግን አኔ ግን ወዳቻለሁ። ስለዚህ እንደምትወዱኝ ማቀለው ስለምትወዱኝ ደግሞ እየበለጠ ሰብስክራይብ ሼር ላይክ ኮሜንት ማለት እንደምታረጉልኝ እርግጠኛ ነኝ። ብቻ ይመለፍለፍ ይ ማለከ አይ፣ እንደዛ ሳይሆን ግን ዝም ብዬ ነው የሚለፈልፈ። ድንጌራችሁ ቀይ እዚህ ጋር አንድ የተበታ ሰው አለ እና ስለ እሱ ደግሞ ለምን አነግራችሁ እንመው። ያው ፊትለፊታችን ቢሆን እንመው። አንድ ምች የሆነ ካሜራ ካሜራማን አገኝ የምር ምች ነው ማለት። የምር ምች ነው ማለት በቃ የትም በቃ ሰሞኑን የሆነ በፊት አሁን ምናምን የሆነ ነገር ልናደረግ ስል ምናምን ነው አይደለም፣ ካሜራ ስራይ ብለን የምንሄደው አሁን በቃ ሁሌ ከእጁ ካሜራ የለይም። በሄድኩ ቁጥር የትም ምንም ነገር ላርግ ካሜራ ነው። እያንዳንዷን ነገር ለእናንተ ማሳየት ይፈልጋል። በቃ ከእነሱ ጋር ነው ነገሮች ብሎ ስለሚያስብ ጭምር ነው። ግን በቃ ተያይልም ምንም ላርግ ልክ አሁን እንዳያችሁት ማለት ነው እዚህ ለተኛቸው ተኝቼ ታያይለኝ መቅረጽ ነው ስራው። በቃ ሰሬን ተግቼ ነው ሰራው ትጉ ሰራተኛ ነኝ ምናምን እያለ ይያለ ማለት ግን አለማሰብክ በጣም ነው የሚሻፋኝ። እና ይህን ምችነት ከነ እባክህ ተው፣ ተው። ማሂታ እዚህ ጋ አቆሚ በለኝ። እኔ እኔ እኔ ጥሩ ሰው ነኝ እኔ ብዙ ክፉ ነህ አላልኩም፣ ግን ስንስን ተው እልሃለሁ። ካልተውክ ደግሞ ገባ እልሃለሁ። እና አ በጣም ደሞ እዚህ ብቻዬን እንደዚህ ሶሲ ዛሬም ብቻዬን ጥያት ስለወጣ የደብራታል ብዬሽ አላስብም። ምክንያቱም እሷ ቀረፃ ያላት ና ያ አሁን እየተዘጋጀች ነው የሚሆነው ማለት ስራ አለባት አሁን ላይ እዚህ ባለፈው እንደዋሸችኝ ነግራቸው አይደለ እሱ ስራ ላይ ልትሄድ ነው እንጂ እሱ እራሱ የዚህ ቢጤ ምች በቃ ያለ አሁን እኔ ህይወቱ ሶስት ምች አለ። የሚገርማችሁ እናንተ ጥሩ ሰዎች ናችሁ። ይሄ አቶ ካሜራማን፣ ወይዘሪት ሶስና እና ይቴ የሚሉት ራሱ ምች ደረቅ ልጅ አለ። በቃ አንድ ላይ ሶስት ምች አለ ህይወቴ ውስጥ እላችኋለሁ። እና እና ግን አይ የምር የት ሄዳ ነው እላችሁ እንደምታስቡ ስለማውቅ ነው የምነግራችሁ። እና ስራዋ ላይ ለመሄድ እየተስቆጨች ነው የሚሆነው በዚህ ሰዓት ከማስተጓጉላት ብዬ ነው ጥያት የወጡት እንጂ እህቴን ጓደኝን ጥያት አይደለም በይቴ ለውጫት አይደለም እነዚህ ሰዎች ግን ተመካክረውም የመጡ ይመስለኛል ወይ ስለ እንደዚህ ደግሞ ትንሽ እናጣራለን አይመስላችሁ አላምናቸውም እኔ ከድሮ ጀምሮ የሆነ የሚያስቃብጧት ነገር አለ አይን የሆነ ማሂድ ነገር ይሉና በኋላ ላይ ያሙኛልና እና ምናልባት እንደዚ አይነት ነገር ካለ

ፍቅረኛ ነኝ እሺ፣ ፍቅረኛ ነኝ እሺ፣ ያንተ ፍቅረኛ ነኝ ከዚህ በኋላ ስለዚህ፣ ፍቅረኛ ነህ ብዬ ተቀብያለሁ። እንደዚህ ነገር አውርተናል። ቆይ፣ ያው ሁላ ሰዓት ያሳለፍ ነው ጊዜ እየቀለድሽብኝ ነበር። ነው ምንድን ነው የምቀልድብህ? በቃ ቆይ፣ ምንድን ነው ሀሳብህ? ከአንተ አልገባኝም። አትራቂኝ፣ ቅረብኝ። እሺ፣ የሆነ ነገር በቃ ያጠፋል ተሰምቶኝ። እሺ፣ ልቅረብ። ስቀርብ ደግሞ ፍቅረኛ ለምንድን ነው የሆነ ነገር የምታዞረው? ስርቀም መከራስ ቅርብ መከራስ በቃስ እንደሽ ዝም በይ። በቃ ለምንድን ዝም ብለው

ከሆነ ሺፒ ሲመቸኛል ችግር የለም። ዳግመኛ ግን እንደ ባለፈው ከኔ ጋር ስትመላለስ እንደነበረው አትራቂኝ። እንደዚህ ሊሆን ነው፣ እንደዚህ ሊሆን ነው አትበለኝ። በቃ እሺ፣ ዝም በይ፣ እሺ፣ ዝም በይ፣ በቃ በቃ፣ መሄድ አለብኝ። ሲጀመር ድጋሚ ከአጠገቤ ርቄ እንደ በነዛ ይሙ ድራሱ ከአንተ መነሳት አልፈልግም። ጥዬ መሄድ ምናምን እኔ ምንም ልረዳክ፣ ጭራሽ ልትገባኝ አልቻልክም። እኔ ግራ ገባኝ እኮ ማለት ሁለት ሰው ሊሆን አልችልም። በቃ ማሂ፣ በቃ ቁሚ። ኖ አዳም፣ ጠይቀ በቃ ማለት አልፈልግም አንቺ መስመት አልፈልግም አንተ። በእውነት ግራ የገባህ ነው። ሰማይ ቆይ ግን ምን ምን ያህል እንደምወድሽ ያው ሽለም ምን ማለት ነው? ምን የንዴት እንትናችን ነው? አንተ ምን እያሰብክ ነው? አሁንም ድረስ እንደምወደው ልጠላው እንዳልቻልኩኝ ነግሬያለሁ። በዚህ በአንድ ሳምንት በአጭር ጊዜ ውስጥ የሚረሳ ፍቅር ያለኝ ነው ነው መስለኝ። በቃ ዝም ብዬ ሁሌ እኔ እና አንቺ ጸመንሲ ሮቤል ነው። አረን አዳምጠኝ፣ ልንገርህ። አዎ ወይ ምን አጎደልኩብሽ? ቆይ ምን ምን ምን ምን አጎደልኩብሽ ማለት ምን አሳልፈን ነው? ምን አይነት አንተ ጥሩ ሰው ነህ፣ መጥፎ ሰው ነህ? እንደዚህ እያልኩ አይደለም፣ ግን አንተ በቀራሙ ቀምቦ በዚህሽ ነገር ምን ልገዛ ነው የፈለግከው? በዚህሽ ነገር በዚህ ነገር ፍቅር ምን የሚባል መስሎ ነው ለምዶ እንደዚህ የምታስብሽ? እንደዛ ነው እየመሰለ ያለው ማይረባ ከንቱ አዘ